ቃላት በቃ አጥፍተሻል። እንደ ምንድን ነው ያጠፋሁት? ጥፋት አጥፍተሻል። ልጁን እያስናቅሹ ነው። ለምንድን ነው ማስነቀው ነው እያስናቅሹ ነው? ሌላ ብዙ ችግር አትፍጠሪ። ሀይሚ ምን ሆነሻል? ማወቅ ያለባትን ነገር ማሳወቅ ግዴታ ቀላል ነው። በቃ ምንድን ነው ግዴታዬ? ነገርኳት እኮ ግዴታዬ። ነገርኳት ያለፈ ታሪክ ነው። ሁላ ፎቶ ይናገራል። አሁን እንዳልሆነ እኮ ይናገራል እኮ። ቢሆንስ ታዲያ ያለፈ ዛሬ እንግዲህ ጨረቃዎች በተለያየ ቤት መጥተዋል ማለት ነው፣ ሀይሚና ብሩክ። ሀይሚ እንግዲህ በሄኖክ ቤት መታለች፣ ብሩክ ደግሞ በፍጼ ቤት መጥተዋል ማለት ነው። ሄኖክ የተናገረውን እንግዲህ ሰምታችኋል፣ በጥፊ ተብሏል ማለት ነው። ጥፊው እንግዲህ ይገባዋል አይገባውም የሚለውን እንግዲህ ብዙዎቻችሁ ኮመንት እያያችሁ ተዝናንታችኋል ብዬ አስባለሁ። የራሴ ሰጠውታለና በሳቅ ነው የሞትኩት ማለት ነው ምክንያቱም የሚናገረው ነገር አንቺ ስህተተኛ ነሽ፣ ጥፋተኛ አንቺ ነሽ ብሎ እንግዲህ በአራት ነጥብ ሀይሚን ጥፋተኛ አድርጎ ወንጅሏታል ማለት ነው ሄኖክ። ምክንያቱም ብሩክ መናገር ካልፈለገስ፣ ብሩክ ያለፈ ታሪክ ማስታወስ የማይፈልገው ታሪክ ከሆነስ፣ አንቺ እኮ ለመለየት ፈልገሽ ነው፣ ጥፋቱ ያንቺ ነው፣ ሰበብ እየፈለግሽ ልጁን አስነቀሸዋል በማለት በጥፊ ተብሏል ማለት ነው። እና የሚገርም ነው። ሰላም ሰላም ቤተሰብ እንዴት ናችኋል? ሰላማቸው በያላችሁበት እያልኮኝ ውድ ቤተሰቦቼ እንኳን ወደ ሀንቾች ቻናል መጣችሁ። ቻናሌ እንግዲህ ለሽ ብሏል ላይ መጨረሻ ማለት ነው፣ ካልሆነ አዲስ ከፍታለው ማለት ነው። የምሬን ምክንያቱም ድካም ብቻ ስለሆነ ማለት ነው እና ስለዚህ ቪዲዮን ላይክ አድርጉ። ተው፣ የጨረቃ ቤተሰቦች አበረታቱኝ እንዴ። ቪዲዮን እያያችሁ እንደው ኢቨን ሀያ ሰላሳ ሰው መጥቶ እኮ አስር ሰው ብቻ ነው ላይክ የሚያደርግ አያችሁ። ግን እሺ አሁን ምን ይጎዳል? ላይክ ብታረጉ በቃ ማለት ትንንሽ ትወሮችን አታበረታቱ ማለት ነው። ብቻ ለማንኛው ይመቻችሁ። ውድ ነባሮች ቤተሰቦች በጣም አመሰግናለሁ። እንግዲህ ብሩክና ፍጼ ዛሬ የተናገሩትን ሰምታችኋል። ፍጼ ግን አቤት ትዕግስቱ፣ አቤት ትዕግስቱ፣ አቤት ትዕግስቱ፣ የምር በጣም የሚገርም ልጅ ነው ፍጼ እኮ። እንግዲህ እነሱ ዛሬ አልመጡም፣ በተለያየ ቤት ነው የመጡ ስራ እንደሆነ ግልጽ ነው። የጨረቃ ፋሚሊ ታቃላችሁ ብዙዎቻችሁ። ምንም ጥርጥር የለውም ስራ መሆኑ። ስለዚህ መጨናነቅ አያስፈልግም። ስራችን በአግባቡ መስራት ያስፈልጋል። እነሱም ስራ ነው እየሰሩ ያሉት። እኛ የሚጠበቅብን ቪዲዮዋቸውን እስከ መጨረሻ አይተን አሪፍ እና አስተያየት ሀሳብን መግለጽ ነው ያለብን ማለት ነው እና። ብሩክ እንግዲህ ሶስት መቶ ሺህ ሊገባ ነው። አረ መግባት አለበት የምር እንዴ! በቃ ስንተና የቀሩ እስኪ ይዩት። ደርሷል እኮ ስለዚህ እስኪ በቃ ይገባል ይገባል ይገባል ማለት ነው። ደርሷል ደርሷል። በጣም ደስ ይላል። ሀይሚም እንግዲህ በቅርቡ ሶስት መቶ ሺህ ትገባለች። እንግዲህ ይገርማል። ያለፈ ታሪክም ቢሆን መናገር አለብህ ማስረዳት አለብህ። ሀይሚ ከፈለገች ለወደፊት እንቅፋት እንዳይሆን ብሎ ፍጼ ነው በትክክለኛው መንገድ እየተከራከረ ያለ። ኢቨን እንኳን አስተማሪ ነው ብትሉም የምር ማለት ነው። አሁን ፍጼና ብሩክ ዛሬ የተሰራው ቪዲዮ በቃ ፍጼ የሚናገረው ማለት ነው ማለት ቪዲዮ የሚሰሩት ስራ ነው። ግን ደግሞ በቃ አስተማሪ ነው ማለት ያለፈ ነገር ቢሆንም ቁጭ ብላችሁ በንግግር መፍታት አለባችሁ። ሀይሚን ማስረዳት አለብህ ነው ያለው ፍጼ ማለት ነው። የማስረዳት ግዴታ አለብህ ነው ያለው ፍጼ። ትክክለኛውን ነው የሚናገር የምር ማለት ነው። ሄኖክ ደግሞ ተቃራኒ ነው የዚህ ተቃራኒ ማስታወስ የማይፈልገው ላይፍ ከሆነ ያሳለፈው፣ ለምን ግዴታ እንዲያብራራልሽ ትፈልጊያለሽ? ጥፋተኛ አንቺ ነሽ፣ ስህተተኛ አንቺ ነሽ። ልጁን አስናቅሽ ኋላ ለም ጭራሽ። እረ ይሄን ወክ ማኮ ትቦ ነው። በጣም በቃ ማለት እኔ እንጃ፣ እንዴት ነው ኢቪን፣ እንኳን ሰዎች እኮ ቪዲዮን የሚያዩት ራሱ ደስ እያላቸው ሲያዩት ነው የሚጨርሱት፣ የሚያስጠላ ከሆነ ጨርሰው ላያዩት ይችላሉና። በቃ እንደው አነጋገር ማለት ነው። ኢቨን ትወና ቢሆንም እስኪ ከፍጽ የተማር ሄኖክ ማለት ነው። ለምንድን ነው ማለት ኢቨን እንኳን በትወና መልኩ ቢሆን ማለት ነው። ጭራሽ አነጋገሩ የሚገርም ነው። እንግዲህ በጥፊ ብለውን ሄደች ቅመሟ ማለት ነው። እንዴት ነው ያማረባት ደግሞ ሀይሚ፣ በጣም ነው ያመረባት የምሬን ማለት ነው። ልጁ ይቅርታ ጠይቅ ይቅርታ ይጠይቀኝ ብሏል ብሩክ ማለት ነው። ብሩክ ደግሞ ይቅርታ ጠይቅ እየተባለ ነው ሲጀመር እዚህ ጋ ስራ ስለሆነ ብሩክ ይቅርታ እኔ እንጃ ልጁን ይቅርታ መጠየቅ አለበት ስለደበደበው ማለት ነው ኧረ በሳቅ እኔማ እንዴት ልሁን የምሬን ማለት ነው አልቻልኩም እኔ እንዲያው በእንደዚህ አይነት ነገር ኢቭን እንኳን ለማብራራት ይከብደኛው ማለት ነው ብሩክ እንዴት ነው ይቅርታ የሚጠይቅ ልጁን ማን አምቶት ነው መቼ ነው እሱ የተደበደበው እንዴ ኧረ እንዲሁ ግን ደግሞ አሪፍ ነው ይመቻችሁ እየሰራችሁ ነው በደንቡ ማለት ነው እና የሚነጋገሩት ቃላት ግን በስማም ጀዝበህን ጀዝበሃል እየተባባሉ ነው እና ፍጼ ግን ትዕግስቱ በስማ የሚገርም ነው የምሬን። የሀይሚም የብሩክም ትክክለኛ ወንድም ጓደኛ ማለት እሱ ነው በጣም ማለት ነው እና እንግዲህ፣ ሀብትሽም አዲስ አበባ ሊመጣ ይችላል። ትናንትና እንግዲህ ሰክሮ ጠጥቶ ጨርሳቸዋለሁ እያለ ነበር ግን እኮ ያን ሁላ የጠጣ አይመስለኝም። ቤተሰብ ለቪዲዮ ነው ይሆናል እንጂ ያን ሁላ ሀብትሽ አይጠጣም። ያምር ማለት ነው እና ብሩክ እንግዲህ ሀይሚ ልተር ነው ተብሏል። እኔ ወደ የት ልትየት እንደሆነ አላውቅም። ከመወሰኗ በፊት አንተ ማሳየት ያለብን ነገር አሳይ ብሎታ። አልፈጽ ማለት ነው። እንግዲህ ሀይሚ ደግሞ ሄዳለው ስትል ነበር። ወደ የት እንደመተድ እንግዲህ ከባድ ነው። ብሩክ ደግሞ ፍጼና ሀይሜ ቤት እንዳትወጡ ብያችሁ ነበር፣ ለምን ወጣህ እያለው ነው ማለት ነው። ስለዚህ ከቤት አትወጡ ተብላችሁ ነበረ ለምን ወጣህ ተብላል ፍጼ ማለት ነው እና ሀይሚን ቤት ልቀይር ነው ብላለች። ብቻ ከባድ ነው የሀይሚ ንግግር ግን እስኪያስብ፣ ሀይሚ የምትናገረው ማለት ነው። ሀይሚና ፍጼ የሚናገሩት ነው አስተማሪ የምሬን ማለት ነው። አያችው፣ ሀይሚ ራሱ ያለፈ ህይወትም ቢሆን በቃ መናገር አለበት ማስረዳት አለበት። በቀላሉ እንዲ ነው እንዲ ነው እንዲ ነው ይቅርታ፣ ለአንቺ መንገር ስለሌለብኝ ነው። ለምን ያለፈ ስለሆነ ምንም ትርጉም አይሰጥም ምናምን ብሎ ማስረዳት ይችል ነበረ። ግዴታ ነው ማስረዳት። ከአሁን በኋላ ግን ረዳኝም ባያስረዳኝም ችግር የለም ትቻለው። አሁን ይሄ ሀይሚ ትወና እንኳን ቢሆን በሃይለኛው ነው የምታውነው። ዋናዋ አክተሯ ማለት ነው። ብሩክም ይናገራል። ብሩክ ለማሳመን ትንሽ ይከብደዋል። ካልተሳደበ እናንተ ጀዝባዎች ካላለ ምናምን ምናምን አያገባሽ ምናምን ካላለ ብሩክ ኧረ ወፍ የለም እና ብቻ ጎበዝ ነው ስሙ ራሱ ሀይሚ ግን የሚገርም ነው አነጋገሯ፣ እንዴት እንዳናገረችው፣ አቃጥለው ነው በጥፊ ሄደች። ሄኖክ ማለት ነው ሄኖክ በትክክለኛው ገብተ ካልታወንክ፣ እንደዚህ በተቃራኒ በሚያስጠላ መልኩ አንቺ ጥፋተኛ ነሽ እያላፉን ሞልተው ማለት ነው። እና ስህተተኛ ነሽ እንዴ? ምንም በሌለ ነገር ልጁን ለምን ታስንቀዋለሽ? ለምን ታስሰድገዋለሽ? አላለም። ኧረ የሄኖክ ትወና ግን የምር በጣም እንዴት ነው አጥር የዘለለ ማለት ነው ብቻ ጨረቀዎች ይመቻችሁ። ብሩክ 300 ሺ እንዲገባ የምር ማለት ነው፣ እና ሁላችሁም ሼር አድርጉለት በተለይ ደና ቻናል ያላችሁ። እኔ አሁን ሼር ባረግ ምንም ትርጉም ለአንድ ሰው እንኳን አይደርስም። ለምን የኔ ቻናሉ ስለሞተ ማለት ነው። ስለዚህ ሼር አድርጉለት ሀይሚዬና ብሩክ ጉዞ ወደፊት። እንኳን መለያየት ቀርቶ ምንም ጸብ የለም በመሀላቸው። ስራ ነው እየሰሩ ያሉት። ስድብ የምትሳደቡ ሰዎች ከድርጌታችሁ ተቆጠቡ። በተለይ የሀይሚና የብሩክን ቤተሰብ አትዘግዝቁ። ሀይሚና ብሩክንም አትዘግዝቁ። ምንም ጥቅም ስለማታገኙ ማለት ነው። በቃ ተዋቸው ይስሩ፣ ሰርተው ይለወጡበት። የምሬን ማለት ነው።